ኢትዮጵያ ላይ ለሠራው ሥራ እስከ ዘር ማንዘር ትከፍላለህ። ሰበር አስደንጋጭ፣ ጠቅላዩ ይሞታሉ የሞታሉ። አቡነ ናትናኤል ጉዱን አፈረጡት። ዋጋ እግሬ ነች ለዋጋ እግሬ ነች ሰላም ሰላም፣ ውዲያ ዩቲዩብ ተመልካቾቼ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ እመጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ እንድታደርጉ በሉ እግዚአብሔር ስም እንጠይቃለን እናሳስባለን። ሰሰበለን ወቅታዊና አዲስ መረጃ ቅድስት ቤተክርስቲያናችንን በተመለከተ ዛሬም ለእናንተ ቪዲዮችን ይዘን መጥተናል ማለት ነው። እስከ መጨረሻው ድረስ እንድትከታተሉን ጋበዝን ማለት ነው። እስኪ ወደ መጀመሪያው ቪዲዮ እንለፍ።

ዝማሬ መላእክትን ያሰማልን። እንግዲህ አጥንትን የሚያለሰልስ ዝማሬን ያሰሙን በድጋሚ አገልግሎታቸውን ይቀበልልን ለማለት ፈልጋለሁ። ሁላችንም የምንወዳት የምናከብራት እንግዲህ ማክዳ አፈወርቅ እንግዲህ ከጠፋችበት ወታ እንግዲህ እንደዚህ በዝማሬ እያመሰገነች ትገኛለች። ከዘማሪ ዲያቆን ቀዳሚ ጸጋጋ አብራሁና እያመሰገነች ትገኛለች። በጣም ደስ የሚል ነገር ነው። ማምላክ ወላጅ ታምላክ ባለችበት ይጠብቃት ለማለት ፈልጋለሁ። ብዙዎቻችን ያው በስሯ ስለምንወዳ ስለምናደንቃት ነው። እንግዲህ ቪዲዮአችንን በዝማሬ ጀምረናል። እስቲ ወደ ቀጣይ ቪዲዮ እንለፈው። ኦርቶዶክሶች በሰሚነሽ ኪዳን ህብረት መጣችሁ ጸበሏን የጠጣችሁ እምነቷን የተቀባችሁ ታሪካችሁን የቀየረችላችሁ መጋቢት 26 በዋሽንግተን ሆቴል ቀጥታ ስርጭት ስለምናደርግ በሰሚነሽ ኪዳ ህብረት ስም ሁላችሁም በአገር ውስጥም በውጭም ያላችሁ በዚህ መርሃ ግብር ላይ እንድትሳተፉ በሰሚነሽ ኪዳን ምርስም ጥሪያችን እናስተላልፋለን። ይቆየን። እናመሰግናለን። ብዙ ካንሰር ብዙ ሰዎች ከኤችአይቪ ብዙ ሰው ከስኳር ከደም ብዛት ታሪኩ ያልተቀየረ ሰሚነሽ ብሎ የማይመሰክር ገዳማችን ላይ እውነት ነው። ያየነውን እንመሰክራለን፣ የሰማነውን እናገራለን። ይህ ስፍራ ብዙዎች ከህመማቸው የዳኑበት። የሞት ደብዳቤያቸው ወደ ህይወት የተቀየረበት ሰሚነሽ ኪዳነ ምረት ነው። ይህ ስፍራ ላይ መጥቶ እንቆቅልሹ ያልተፈታለት ከህመሙ ያልዳነ ማንም የለም። አዎ፣ ሰሚነሽ ኪዳነ ምረት፣ እውነትም ሰሚነሽ። ይህ የምታዩት የሰማይ ሰልፍ የመሰለ የካህናት ጸሎት ነው፣ ሰይጣንን የሚያንቀጠቅጥ በምድር ያለውን ሁሉ ችግርና መከራ የሚፈታ የአባቶች የጸሎት ጊዜ ነው። ምንድነው የሚያስጨንቅ እህቴ ምንሽን ነው የሚያምሽ? ነይና ለሰሚነሽ ኪዳነ ምረት ነገሪያት። ጸበሏ ተጸበሉ፣ በማር ጸበሏ ተቀባቡ። የአባቶች የዕጣኑ መዓዛ ደዌን ያርቃል። ግዴላችሁም እመኑኝ፣ ሰሚነሽ መታችሁ የማይፈታ ችግር የለም። ይሄ ሁሉ ሰው ተደርጎለት ተከናውኖለት የልቡ መሻት ተፈጽሞለት ለምስጋና የመጣ ነው። የሰሚነሽ ኪዳነ ምዕረት ቦታና ስፍራ እጅጉን እጅጉን ይለያል። እዛ አካባቢ የተደረገላቸው ብዙ ተአምራት አለ። እንግዲህ ቪዲዮ እንደተመለከታችሁ ነው። የብዙዎቻችንን ችግር፣ የብዙዎቻችንን ሸክም እንግዲህ የብዙዎቻችንን ቋጠሮ የፈታችሁ ኪዳነ ምሕረት እንግዲህ የሰግነሻ ኪዳነ ምሕረት በይዛት የእኛ እርዳታ ያስፈልጋታል ማለት ነው። ቪዲዮውን እንግዲህ እንደተመለከታችሁ ነው። ለብዙ ሰዎች የደረሰችው መምላክ ወላዲት አምላክ እንግዲህ ለሁላችንም አሁንም ትድረስልን ለማለት ፈልጋለሁ። እንግዲህ ተቸግራ ነው የምትገኘው ያለው ነገር እንግዲህ ዛሬ ከ11 ሰዓት ጀምሮ የላይ ፕሮግራም እንዳላቸው ነው እየተናገራሉ። እንግዲህ እዛ ነገር ላይ በመገኘት እንግዲህ የቻላችሁትን አስተዋጽኦ የበረከት ስራ በዚህ ጾም እንድትሳተፉ ነው ይህም ቪዲዮ ይዤላቸው የመጣሁት። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ በዚህ ሰባት ዓመት ውስጥ ሀገራችን ኢትዮጵያ እንደዚሁም ደግሞ ተዋህዶ ሃይማኖታችን ምን ገጠማቸው፣ ህዝቡስ ያለው ነገር እንዴት ነው የሚለውን ነገር እንግዲህ ሁሉም በቪዲዮ እየወጣ ሻገራ ነበር። እንደዚሁም ደግሞ የድጋፍ ሰልፍ ብለው የወጡም ግለሰቦች ነበሩ ማለት ነው የተወሰኑ ሰዎች እንደዚሁም ደግሞ ሰባቱን አመታት እንግዲህ የገለጹ አባቶችም አሉ። እስቲ የአባቶቻችንን ድምጽ አለ ከዚህ በፊት የሆነ ቪዲዮ ቢሆንም እንግዲህ አባቶቻችን ድምፃቸውን ያሰሙበት ነገር ነበር ማለት ነው። እስቲ ቪዲዮውን ተመልክተን እንመለስ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆኖ ከተመረጡ ዛሬ መጋቢት 24 ሰባት አመት ሞልቷቸዋል ማለት ነው። በዛሬው ዕለት በተለያዩ የሀገሪቱ ክፍሎች ውስጥ የጠቅላይ ሚኒስትሩ የመጀመሪያ ቀን ታስቦ እየዋለ ይገኛል። ዲግ የምታዩት በነቀምት ከተማ የሪቮሉሽን አንበርሰሪ እየተከበረ ይገኛል። የጠቅላይ ሚኒስትሩ ሰባት የስራ ዓመታት በእናንተ እይታ እንዴት ነበሩ? ኮሚኒቲ ላይ መደፋፈሩ በስቷል። መንግስትም ቤተ ክርስቲያኒቷን ይደፍራታል አልፎ ሄዳል። ጠቅላይ ቤተ ክህነቱም ሆነ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንደ ተቋም ደፍራ አላስፈላጊ ነገር ባትደርስም የደረሰችበት ባለፈው ሕገ ወጥ ሲመት ሲፈጸም ተንቀሳቅሳለች። ከዚያ ወዲህ ሰላምን ለማስፈን እየጣረች ነው። እንደ ግለሰብ ደግሞ በስሜት የሚናገሩ ሰዎች ይኖራሉ። ስለዚህ ቤተ ክርስቲያኒቷን መድፈር ግን አደጋ ነው። ለሃይማኖቱ፣ የማይሞት የለም። አዎ ከዚህ ቀደምም ብዙዎች ሙተዋል። ነገም ብዙ ይሞታል። ትናንትም ብዙ ሙቷል። ተከባብረን እንኑር፣ ለሰላም እንኑር። መሪ ቃላችን አንደበትን ከክፉን ከልክል ከንፈሮችም ሽንገላ እንዳይናገሩ ከክፉ ሽሽ መልካምንም ማድረግ ሰላምን እሻ ተከተላትም ነው። ከዚህ ውጭ በየትኛውም አቅጣጫ አዛዣችን በስቷል። አሁን ስለዚህ ላዘዘን ሁሉ አጎንብሰን እንችላለን እንዴ? ሃይማኖታችን ከሚፈቅደው ውጭ በሉ የተባልነውን ሁሉ ማለት እንችላለን እንዴ? በሉ የሚለኝ ለእኔ ሃይማኖቴ ብቻ ነው። አድርግ የሚለኝ ለእኔ ሃይማኖቴ ብቻ ነው። አድርግ የሚለኝ ለእኔ ተገዛ የሚለኝ ህግ ብቻ ነው። ማስፈራሪያ አይገዛንም፣ ሊሆንም አይችልም። በጣም የሚገርመው ደግሞ ይሄን ያህል ሰው የሞተው በተፈጠረው ግጭት፣ በጣም ነው ያፈርነው፣ በጣም ነው ያዘንነው። የዚህ ታላቅ ሀገር መሪ መግለጫ ይሄ ይሆናል ብዬ አልጠበቅም። ግጭት ነበረ የሚባለው ይሄ ግጭት የሚባለው በሆነ ሀሳብ ሁለት ወገኖች አልግባባ ብለው በዛ ልቅ ደምህ ልቅ ደሙ በሚል የተፈጠረ አለመግባባት ግድያ ነው፣ እኔ ግጭት ብዬ ሰው በቤቱ በሰላም ተቀምጦ በቤቱ ተኝቶ በተኛበት እየታረደ እግዚአብሔርን በማምለክ በቆመበት ላይ እየታረደ ግጭት ነው ወይ? ክቡር ጠቅላይ ሚኒስትራችን ይህንን ህዝብ ይህንን ህዝብ የተዳፈነ መግለጫ በመስጠት አቃለውታል፣ ደፍረውታል። ይቅርታ ሊጠይቁት ይገባል። በግጭት አይደለም፣ አልተጋጨም። በቤቱ የተኛ ሰው ከማን ጋር ተጋጨ? እግዚአብሔርን በማምለክ የቆመ ምዕመን ከማን ጋር ተጋጨ? በቆመበት እየታረደ ግጭት ማለት ይሄ ነው ወይ አፍረናል እውነቱ ለምን አንነገር በግልጽ እናንተናኛ ለምን አንነጋገር ችግራችን ይሄ ነው ለምን አትሉን እን ይሄንን የማይረዳ ትውልድ አለውን? ወይ ሀያ አንደኛው መቶ ክፍለ ዘመን እኮ ነው ዋሽተን የነገርነውን የሚቀበል ህዝብ ነው ከታረድነው በላይ መግለጫው አርዶናል አልቻልነውም

ምስጢር አይደለም! ፖለቲካ አይደለም! ኢትዮጵያውያን አለቁ፣ እናልቅስበት። ተውን፣ አልቅሱ አልቅሱ። እን እሺ እንግዲህ አንዴ ታገሱ። እኔ እኮ ችንም ብለን ነው እንጂ መሞት አይቀር። ግን ሀገሪቱ እንዴት ትሁን ነው? ምንና እናድርግ? ግብጾነች ኢትዮጵያ ግፍ የበዛባት ሰው በድንጃ የሚጎደርባት። አይ ኢትዮጵያ አንቺ ግፈኛ ሀገር እየተሞናሞንሽ ቅድስት ሀገር እየተባልሽ ይህን ግፍ ተሸክመሽ ምና ሀገር ሽማግሌ ምና ሃይማኖት መሪዎች፣ እንደዚህ ነው። የኢትዮጵያ ቤተ ክርስቲያን እንዲህ ስትሆን የሃይማኖት መሪ ዝም ይላል። እረ ዝም አይባልም ጎበዝ። እኛ እኮ ለኢትዮጵያ ጥሩ ፖለቲካ እንዲወርድ እኮ ቀድሰን ሀገራችን ኢትዮጵያን ባርክያል፣ መሪዎቿን እድሜ ስጥያል የምንጸልይ በድንጋይ እንወገ ረግፍ ነው። ቪዲዮውን ህግመት እንደተመለከታችሁ ነው ሁላችሁም እንግዲህ ሀገራችን ኢትዮጵያ፣ እንደዚሁም ሃይማኖታችን ተዋዶ ምጭቷ አማና የተወረጁ ቤተክርስቲያናችን እንግዲህ ያዩት ፈተና በዚህ ሰባት ዓመት ውስጥ ለመንገር ከሚገለጸው በላይ ነው ማለት ነው። እንግዲህ ግራኝ አህመድ፣ ዩዲት ጉዲት እንግዲህ ያላፈረሷትን ቅድስት ቤተክርስቲያን በጣም ለማፍረስ ብዙ ጥረቶች ሲደረጉ ነበር። እንደዚሁም ኦርቶዶክሲያኖችን ገዳም ብለው ሲወጡ በሰላም ወጥተው በሰላም የማይመለሱበት ሀገር መሆኗ ነው እየተመለከት እንገኛለን። እንግዲህ ለሀገር የሚጸልዩ ለትውልዱ ለወጣቱ የሚጸልዩ አባቶች በግፍና በጭካኔ እዛው ገዳሙ ድረስ ሲታረዱ ሲታረዱና ሲገደሉ ተመልክተናል፣ አይተናል? እነዚሁም ወጣቶች በግብ ሲገደሉ ሲታረዱ የኦርቶዶክሲያን ባለማተቦች ተመልክተናል። እንደዚሁም ደግሞ የቄስ ቤተሰቦች እንግዲህ በሳት ሲነዱ ተመልክተናል ማለት ነው። በጣም የሚያሳፍር ተግባር ነው፣ እየተመለከተን የምንገኘው ማለት ነው። ማምላኩ ላይ ታምላካውን ሀገራችንን ሰላም ታርግልን ለማለት እፈልጋለሁ። መሀሏን ገነት ዳሯን እሳት አድርጋ ጠብቅልን። እናንተም ስለዚህ ነገር ኮመንት ላይ ሀሳባችሁ እንድገልጹ ፈልጋለሁና በሉል እግዚአብሔር ስም ጠይቃችኋለሁ። ስለ ሀገራችን እንደዚሁም ስለ ሃይማኖታችን ኮመንት ላይ የገባችሁ ሐሳባችሁን እንድገልጹ በሉል እግዚአብሔር ስም ጠይቃለሁ። እንግዲህ ወደ ቀጣዩ መረጃ ስናልፍ እኔ በግሌ እኔና እናቴ በግላችን ያሰብነው ነገር አለና እናንተም ካገዛችሁን የማይሳካበት ምንም ምክንያት የለም ብዬ አስባለሁ። እስኪ ቪዲዮ አለ፣ እነሱን ቪዲዮዎች ሁለት ቪዲዮች አሉ። እነሱ ቪዲዮች ተመልክተን እንመለስ። መድሃኒዓለምን ከልጄ ጋር ልንሸልማችሁ ይኸው መተናል። የእናንተ ግዴታ ሼር ማድረግ ብቻ ነው። የኛ ኃላፊነት ደግሞ ይሄን ቪዲዮ መስራት ነው ማለት ነው። ይቷል ልጆች አብስታችሁ ኮፒ ሊንክ ሼር ሪፖስት በማድረግ እንግዲህ የበረከቱ ተካፋይ ሆኑ ለማለት እፈልጋለሁ። እንግዲህ እንደሚታወቀው እስካሁን ድረስ እናንተን በመሸለም እንግዲህ አሳልፈናል ማለት ነው። ዛሬ ግን የምንሸልመው ጀግናና ጠንካራ የሆኑ እናትና አባቶቻችን ናቸው። ብርዱ ፀሐዩ፣ ሀሩሩ ሳይበግራቸው እየሰሩ ኑሮን ለማሸነፍ የሚተጉ ወላጆቻችንን ነው የምንደግፈው ማለት ነው። ይሄ ማለትም እንግዲህ ስላርኖ ብቻ ሳይሆን የባል ፓኬጆችን ነው የምንደግፈው። እኔና እናንተ በግላችን አምስት የባል ፓኬጆችን ዶሮን ጨምሮ ለነዚህ ቤተሰቦች እናበረክታለን ማለት ነው። ይሄን ቻሌንጅ መቀላቀል የምትፈልጉ ሰዎች ካላችሁ በ0954350 48 እየደወላችሁ በግል ስልኬ እያዋራችሁኝ የፈለጋችሁትን ማድረግ ትችላላችሁ ማለት ነው። እኛ ከእናንተ ምንም አይነት ገንዘብ አልፈልግም። አሁን የምፈልገው ማቴሪያል ነው። ይሄን ሽንኩርት እችላለሁ፣ ይሄን ዶሮ ችላለሁ፣ ይሄን ቅቤ እችላለሁ፣ ይሄን አይብ ችላለሁ፣ በማለት እንግዲህ ድምጻችሁ እንድታሰሙን በሉል ለእግዚአብሔር ስም እጠይቃለሁ። ኮመንት ላይ እየገባችሁ እንግዲህ መልካም በዓል መልካም በዓል እያላችሁ ጻፉ። እንወዳችኋለን። እንግዲህ ቪዲዮ እንደ ተመለከታችሁ ነው እንግዲህ ለኛ ሲኖሩ እንደ ሻማ እየቀለጡ የሚኖሩ እናትና አባቶቻችን አሉ። እንግዲህ ቢቸገሩም ለኛ ሲሉ ብዙ መስዋዕትነትን እየከፈሉ ያሉ እናትና አባቶቻችን አሉ። ለኛ ሲሉ ማዳት ያወጡ እናቶቻችን፣ ለኛ ሲሉ አንገታቸውን የደፉ አባቶቻችን አሉና በዚህ እድሜያቸው እንግዲህ ላለመለመን ብለው ብዙ ጥረቶችን የሚያደርጉ የሚለፉ አባቶችና እናቶች አሉና እነሱን የመሸለም ሂደት ነው። የመረዳት ሳይሆን የመሸለም ሂደት ነው ያሰብነው። እኔና እናቴ ቅድም እንደተናገርነው አምስት ቤተሰቦችን ለመሸፈን አስበናል። እናንተም ደግሞ ከጎናችን የምትሆኑ ከሆነ የዚህ በረከት ተካፋይ የመሆናችሁ ቁጥሩንም ከፍ ማድረግ እንችላለን ማለት ነው። እኛ ግን ዝግጅታችንን ጨርሰናል። እናንተ ማገዝ መርዳተኛን ነው የምትፈልጉ ከሆነ እንግዲህ ሀሳቡን ተንተና አድርጌ ለመናገር ያል እነዚህ ቤተሰቦች ማለትም እንግዲህ ጉሊት ላይ ለምትሰራ እናቴ ሊስትሮ ላይ ለሚሰራ አባቴ፣ ተመዘን የምትሰራ እናት አለች። አባቶች አሉ፣ የተለያዩ ቦታ ላይ የሚሰሩ የሚለፉ አባቶች አሉ። ቄጤማ የሚሸጡ እናት እና አባቶቻችን አሉ። መለመን የሰው ዓይን አሳፍሯቸው፣ እንግዲህ በእንደዚህ ዓይነት ስራ መስክ የተሰማሩ ብዙ ቤተሰቦች አሉ። ጎዳናን የሚጠርጉ እናት እና አባቶች አሉና ስለዚህ ለነዚህ እናት እና አባቶች ደግሞ ክብር ሊገባቸው ይገባል። አመት በዓልን እንግዲህ ደምቀው እንዲያሳልፉ አንድ ዶሮ፣ አይብ፣ ወዘተ ለሚያስፈልጉ ለባል የሚያስፈልጉ ግብዓቶችን እንቁላልን፣ እነ ቅቤን እነ ዘይትን በተመለከተ እንግዲህ እነዚህን ፓኬጆችን አሟልተን እንግዲህ ለእነዚህ ለቤተሰቦች እንግዲህ ለአምስት ቤተሰቦች እኛ ዝግጅታችንን ጨርሰናል። እናንተ ደግሞ ከጎናችን የምትሆኑ ከሆነ ከዚህ የበለጠ ሰፋ አድርገን የተሻለ ነገር ለእነዚህ ቤተሰቦች ይገባችዋል ብዬ አስባለሁ። እነሱን እየረዳን እያገዝን እኛም ደግሞ የበረከት ተካፋይ እየሆንን እነሱንም ደግሞ እያገዝን ነው ማለት ነው። እኛ በግላችን ይህን አስበናል። ይህን ሀሳብ መደገፍ መስራት የምፈልጉ መሳተፍ የምፈልጉ በ0954 35 50… አርባ ስምንት እየደወላችሁ እንግዲህ አበረታቱን። እኔ ግል ስልኬ ነው፣ በዚህ ልታገኙን ትችላላችሁ፣ እየደወላችሁ ያለውን ነገር ማማከር ትችላላችሁ ማለት ነው። እንግዲህ ይህን ቻናል የምትወዱ ይህን ቻናል ሰብስክራይብ ያደረጋችሁ ቤተሰቦቼ መቼም እንደማታሳፍሩኝ ተስፋ አደርጋለሁ ማለት ነው። እንግዲህ ነዲያንን እየረዳን በረከትም እናፍሳለን፣ እናትና አባቶቻችንንም እናስደስታለን ማለት ነው። ዛሬ ወቅታዊና አዳዲስ መረጃ ስለ ቅድስ ቤተክርስቲያናችን አደረስናችሁ። ነገም ደግሞ በሰፊው ስለ ቅድስ ቤተክርስቲያናችን የተለያዩ መረጃዎችን ሰብስበን እንመጣለን ወደ እናንተ። ስራችን ወደ እናንተ የተለያዩ መረጃዎችን ስለ ቅድስ ቤተክርስቲያናችን ማስገንዘብና ማስጨበጥ ነው ማለት ነው። ሁላችሁንም እንወዳቻለን እና እናከብራቻለን። ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ ሰላም ቆዩ።